የቻናሌ ቤተሰቦች እንደምን አላችሁ? ሀብቴ ቲዩብ ነኝ። ሰላም ለእናንተ። ዛሬ እንጀራ ለመጋገር እንግዲህ ይኸው ዱቄት አዘጋጅቻለሁ። ታምሶ ያለቀ ነው፣ የታመሰ ማለት ነው። እንደገና ደግሞ እዚህ ጋር እንደምትመለከቱት የበሶ ዱቄት በሶ ማለት ነው። በሶ አለኝ ማለት ነው። ይሄንን እና በሶውን አንድ ላይ አደርጋለሁ። ሚክስ ሚክስ ማለት ነው። ሚክስ ሚክስ ሚክስ ሚክስ ማለት ነው። በመቀጠል ደግሞ እዚህ ጋር አብሽ አለኝ። አብሽ አድርገበታለ ማለት ነው። ዘይስ አብሽ በጣም የሚያምር እንጀራ እንዲሆን አብሽ ይጠቀማል። በመቀጠል እዚህ ጋር ደግሞ እርሾ አለ ውዶችዬ ማለት ነው። ይሄንን እርሾ ውሃውን እንደፋለታለን። ውሃውን አጥለን እንደዚህ የጥልለውን ከደፋንለት በኋላ እንግዲህ ጥሩ የሆነ አሪፍ እንጀራ እንዲኖረን እዚህ ጋር ውሃውን እንደፋለን ማለት ነው እንደፋዋለን ጥሎላ አድርገን ተመልከቹ፣ ይሄ እርሾ ያዘጋጀሁት ነው። ይሄንን እርሾ ወደዚህኛው ላይ አድርጌ አንድ ላይ በደንብ ተደርጎ ይቦካል ማለት ነው። ከዛ አሪፍ የሆነ እንጀራ እንጋግራለን። በጣም ነው የሚያምረው፣ አሪፍ ነው። ተመልከቱት። ጽድት አድርገን ይህንን ውሃውን ከላይ ከደፋንለት የእንጀራውን ቴስት ያሳምረዋል ማለት ነው። የሚጣፍጥ እንጀራ። እዚህ ጋር ደግሞ ውሃ ለብ ያለ ውሃ አዘጋጅቻለሁ ማለት ነው።

ወይና ወካበታለሁ። ይህንን በደንብ አድርጌ አብኩቼው እመለ- ውድ ቤተሰብ እንግዲህ አብኩቼ ጨርሻለሁ ማለት ነው። ይህንን ኩፍ እስኪል ድረስ ያሁን እንጠብቃለን ማለት ነው። ተወቅቶ አልቋል። እናም እንግዲህ አሪፍ፣ ጥሩ ይሆን እንጀራ እንጋግራለን ብዬ ተስፋ አደርጋለሁ። ውድ ቤተሰብ እንግዲህ እንደዛ አድርጌ አብኩቼ ኩፍ ብሎልኛል ማለት ነው። ግን እቃዬ አነስ ብሎ አጥሚት እንደሚሰራ ሰው እንደው ሳማስለውም ነው የቆየውት፣ እውነት ለመናገር ማለት ነው። እና ያው ሊጥ ሲቦካ ተለቅ ያለ ዕቃ ያስፈልጋል ማለት ነው። እኔ ወደዛና ወደዚ ላለመቀናነስ ብዬ እዚህ ጋር ይኸው እያማስልኩ እንዳይፈስብኝ ማለት ነው። እና በጣም የሚያምር እንግዲህ እንጀራ፣ በዋነኛነት የነጭ ዱቄት እንጀራ አብዛኞቻችን እንሞክራለን፣ እንጋግራለን፣ ግን ቴስቱ አይጣፍጥም፣ የእንጀራ ጣዕም የለውም ትላላችሁ ማለት ነው። የእንጀራ ጣዕም እንዲኖረው እንትን እርሾ ስትሰሩ ቅድም እኔ እንዴት አርጌ ነው ያጠለልኩት ማለት ነው። ልክ እንደዛ በደንባር ግን ካጠለል ነው በኋላ ነው ከዱቄቱ ጋር ቀላቅለን ልናቦካው የምንችለው ያ እንግዲህ በደንባር ግን ስናጠለው የእንጀራ ቴስቱን ሊያጣፍጠው ወይም አሪፍ ቴስት እንዲኖረው ያደርጋል። እና እንደዛ አድርጋችሁ ስሩ አብዛኛዎቻችሁ እንጀራ እያመራችሁ ጋግራችሁ መብላት እየፈለጋችሁ ነገር ግን ጥሩ ቴስት የለውም፣ ቴስቱ አይጣፍጥም ትላላችሁ። የምሬ ነው የምነግራችሁ፣ ሞክሩት ብቻ እና እርሾው ስትሰሩ በደንብ አርጋችሁ ከላይ የሚጠለውን ድፉት ማለት ነው። ከዛ በኋላ እንግዲህ እኔ እንደሰራው ታርጋችሁ ስሩ። እርሾውን ለሶስት ቀን ሆነ ለአራት ቀን አስቀምጡት በጥብጣችሁ ማለት ነው። ከዛ እንደዚህ ያማረ በጣም ደስ የሚል እንጀራ መጋገር ትችላላችሁ ማለት ነው። እንደዚህ በተለይ ደግሞ እንደዚህ ከሱቅ ምናምን እንደዚህ የፍኖ ዱቄት ገዝታችሁ ከምትበሉ ከምትመገቡ እንደዚህ ጋግራችሁ በእጃችሁ በራሳችሁ ሰርታችሁ ብትመገቡ እጅጉን በጣም ያስደስታል ማለት ነው። እንግዲህ ተመልከቱት። በጣም የሚያምርና የተሽሞለሞለ እንጀራ ማለት ነው። ምጣዱንና እንግዲህ አክንባሎውን ተውት ጊዜ ካሰው ማለት ነው። እና ብቻ ግን ያው እንደዚህ ሰርተን የእንጀራ አምሮታችን መወጣት እንችላለን ማለት ነው። በጣም ነው የሚያምረው። ተመልከቱት፣ በጣም ይጣፍጣል። እኔ እንግዲህ የበሶ ዱቄት ነበረኝ፣ እና ያው ትንሽ ቆየት ያለ ስለሆነ በሶ መጠቀም ስላልፈለኩኝ ወደ እንጀራ ቀየርኩት። እንግዲህ በሶ ያው ከገብስ የተሰራ ነው እና በጣም ነው የሚጥመው፣ በጣም አሪፍ ቴስት አለው እንደምታዩት ሲያዩት በጣም ነው የሚያምረው እና እንግዲህ ታምረኛ የሆነ የበሶው እንጀራ ማለት ነው። ውድ ቤተሰብ እንደዚህ አርጋችሁ እንጀራ እየጋገራችሁ መመገብ ትችላላችሁ ማለት ነው። ከስራችሁ ጎን ለጎን አርጋችሁ እንጀራ በእውነት እኔ በጣም ነው እንጀራ የምወደው እና በቃ በየቀኑ ባልመገብም ግን እንደዚህ ጋግሬ እንዲ ቶሎ ቶሎ አልጋግርም። አንዴ ስሰራ እና ስጋግር በዛ አርጌ ጋግሬ በረዶ ቤት አድርጌ ማስቀምጣል ነው። በየጊዜው ግን እንደዚህ አልሰራም ማለት ነው። ስሰራ ግን በርከት አደርግና ጋግሬ ካበረድኩ በኋላ በረዶ ቤት፣ በፍሪዘር አስገባዋለሁ። መመገብ ስፈልግ ከፍሪዘር አከፋፍዬ ነው በርግጥ ቀን ቀናንሽ አከፋፍየ ያው ጋር ቆይ ቀመጣል ማለት ነው። እስከፈልጋችሁበት ወራት መቀመጥ ይችላል እና ሲያስፈልገኝ አወጣለሁ ማለት ነው። ለምሳሌ ምሳ እንጀራውን መብላት ከፈለኩ ጠዋት ከበረዶ ቤት ውስጥ እንጀራውን አውጥቼ አስቀምጠዋለሁ። መመገብ ስፈልግ በማይክር በማይክሮዌቭ በማሞቅ ምግብ ማሞቅ ያለ በዛ እንጀራውን ሳሙቀው ፍሬሽ እንጀራ ይሆናል ማለት ነው። እና እንደዛ አድርጌ ነው የምጠቀመው። ከጠቀማችሁ እንግዲህ ከኔ ኮሪጁ ማለት ነው። እና ተመልከቱት። በጣም ነው የሚያምረው ሽታው እኔ አብሽም ስለነበረኝ አድርጌበታለው። በጣም የሚያምር የሚጥም እንጀራ ነው ማለት ነው። እንደዛ አድርጌ በመጥበሻ እንግዲህ በመጥበሻ ምጣድ እየጋገርኩት ይገኛለሁ። ላጥ ላጥ ላጥ ነው እንግዲህ የሚሊጡ አሪፍ እና የተስማማ ከሆነ ከምጣርቃ ያው ታውቃላችሁ እንጀራ መጋገር አያቆይም ማለት ነው። በስ እያለ ባላለቀ ባላለቀ እያለን ነው እንግዲህ የምንጋግረው ማለት ነው። እና ተመልከቱ እንግዲህ እንደዚህ አድርጌ ብዙ ለብዙ እህቶች እውነት ለመናገር እንዴት ጋግረው መመገብ እንዳለባቸው ከካሜራ በስተጀርባ እንግዲህ አሳይቻቸው እኔ በነገርኳቸው መሰረት እንጀራ እየጋገሩ እየተመገቡ እንዲሁም ደግሞ ብዙቶች ማመስግነውኛል ማለት ነው። እናም ደግሞ ያው እዚህ ደግሞ በዩቲዩብ አካባቢ የምትፈልጉ ካላችሁ ለምን እኔ እንዴት እንደምሰራ ለምን አላጋራችሁም በማለት ነው ለእናንተ ይዤላችሁ የመጣሁት ማለት ነው። እንግዲህ ሀብት ዩቲዩብን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቷት። ሙያ እኮ አለት ትላላችሁ ውድ ቤተሰብ እና በጣም የሚያምር እንጀራ እንደዚህ ጋግር ያለው፣ ከነጠርዙ ማለት ነው። የባለሙያ እንጀራ ትላላችሁ። ባይ ባይ። እንግዲህ በቀጣይ ደግሞ በቀጣይ ደግሞ እንግዲህ በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ሀሳብ ሐሳብ፣ አስተያየት ካላችሁ ወይንም እንደው ይህንን ብትጨምርበት በትጨምሪበት የምትሉትም ነገር ካለ በኮመንት ሐሳባችሁን አስቀምጡልኝ። ኮመንት አነባለሁ ማለት ነው። ውድ ቤተሰብ ለዛሬ ነበረን እንግዲህ በ ሀብቲ ዩቲዩብ ቤት እንግዲህ የእንጀራ አገጋገር ይህን ይመስል ነበረ። ሸርሰን ብትውድ ቤተሰብ ላይክ፣ ሽር፣ ሰብስክራይብ አርጉ።